ሰላም ሰላም የተወዳችሁና የተከበራችው የአርሰናል ኢንፎ ፕላስ ተካዮቻችን በዛሬ ስፖርታዊ ዜናችን ላይ ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘ አጠራ ጠር ያሉ መረጃዎችን አገራችኋለሁ። የቤንጃሚን ሲስኮ ዝውውር ጉዳይ በተመለከተ በዛሬ ስፖርታዊ ዜናችን ላይ አጋራችኋለሁ። ሮድሪጎን ዝውውር የተመለከተ መረጃ በዛሬ ስፖርታዊ ዜናችን ላይ ታገኛላችሁ። ከእናንተ የሚጠበቀው ቪዲዮን ላይክ እያደረጋችሁ በአክብሮት እንድጀምሩልኝ እየጠየኩ ወደ መረጃዎች ሳልፍ ሳኔን የተመለከተ መረጃ ላያጋራችሁ። እንደሚታወቀው አርሴናሎች በክንፍ በኩል ላይ የቡካዮሳካ ተተኪ ለማምጣት እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ኢታን ዋነሪ በአታክ ሚድፊልደር ላይ በቀጣይ አመት እንደሚያጫውተው ማይክል አርቴታ ይጠበቃል። የአብዛኞቻቸው ጥያቄ ነው። ሊዮነር ሳኔ ለቡካዮሳካ ተኪ ቢያመጣ በዛ ቦታ ላይ ደግሞ ኢታን ዋነር ያለ ልትሎች ያላቸው አንዳንድ መረጃዎች ስመለከት ነበረ። በቀጣይ አመት የማርቲን ኦዲጋር ተተኪ አድርጎ ኢታን ዋነሪን በአታኪንግ ሚድፊልደር ለማጫወት ማይከል አርቴታ ማሰቡን የሚያመላክት መረጃዎችን ስመለከት ነበር። እናም እንደ ባካፕ ለቡካዮሳ ካተተኪ የሚሆን ተጫዋች ሎኔል ሳሌ እንደሆነ ማይከል አርቴታ መርጧል። ይህንንም ተጫዋች በነፃ ዝውውር ለማስፈረም እንቅስቃሴዎች እንደሚያደርጉ ይጠበቃል። ከዚህ ተጫዋች ዝውውር ጉዳይ ጋር በተያያዘ ምን ተዘገ የሚለው ነገር እንመልከት። እንደሚታወቀው የቱርኩ ክለብ የሆነው ጋላተሰራይ እና ፌነር ባቼ ሎኔል ሳሌን ለማስፈረም ከፍተኛ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ምሽቱን የቱርክ የዜና ምንጮች እንደተናገሩት ከሆነ ባየር ሙኒክ ጨምሮ ከእነዚህ ሁለት ክለቦች ለሳኔ ጥያቄ አቅርቧል። አርሰናል በቀጣዩ ጊዜያት የራሱን ጥያቄ እንደሚያቀርብ በመረጃዎች አስተውሏል። ምንም እንኳን ለአርሰናል የቅርብ የሆኑ ምንጮች ባይዘግቡትም የቱርክ ትላላቅ ሚዲያዎችም የሊዮረን ሳሪን ዝውውር ጉዳይ በተገናኘ አርሰናሎች እየተካተሉት መሆኑና ለተጫዋቹ የራሳቸውን የሆነ ፕሮፖዛል እንደሚያቀርቡ እየተዘገበ ይገኛል። እስካሁን ድረስ ግን አርሰናሎች ተጫዋቹ ፍሪ ኤጀንት ነው የሆነው እና በነፃ ነው ሊዘዋወር የሚችልበት። አርሰናል ተጫዋቹን ለማምጣት አሁን ላይ እያሰቡ ካሉ ክለቦች ውስጥ ተጠቃሽ ያደርገዋል። ቶተናምም በተጫዋቹ ላይ ፍላጎት አሳይተዋል። አርሰናል ግን ዋቹን ለቡካዮ ሳካ ተተኪ እንዲሆን ያመጡታል ተብሎ ይጠበቃል። ማርቲን ዙቤንዲን የተመለከተ መረጃ ሊያጋራችሁ ምክንያቱም ማርቲን ዙቤንዲ እስካሁን ድረስ ሂሩዊጎ ከተባለ ወራቶች አልፈውታል። ነገር ግን እስካሁን ድረስ የአርሰናል ተጫዋች መሆን አልቻለም። ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ በሶሻል ሚዲያዎች የሚናፈሱት ጥያቄን ተያይዞ ፋብሪዞ ሮማኖ መግለጫ ሰጥቷል። ፋብሪዞ ሮማኖ በዩቱብ ገጹ ላይ ኤክስኩሊዚቭ መረጃዎችን ያጋራል በየጊዜው እና ከማርቲን ዙዌንዲ ዝውውር ጉዳይ ጋር በተገናኘ ጥያቄ ቀርቦለት ነበረ። ፋብሪዞ ሮማኖም ተጫዋቹ ሙሉ ለሙሉ ወደ አርሰናል እንደሚዘዋወር እና ያለቀለት ዝውውር መሆኑን ገልጿል። ምንም እንኳን በዚህ ሳምንት የተለያዩ ስፔን ሚዲያዎችም ተጫዋቹ ወደ ሪያል ማድሪድ መዘዋወር እንደሚፈልግና በዣቪ አሎንሶ ስር መስራት እንደሚፈልግ በተለያዩ ጊዜ ሲዘገብ ነበር። ነገር ግን ይህ ዘገባ ውሸት እንደሆነና በቀጣይ ተጫዋቹ አርሰናልን እንደሚቀላቀል ፋብሪዚዮ ሮማኖ ገልጿል። የኢታን ዋነሪ እና ስኬሊ ውል ላይ የደሞዝ ጭማሪን ያካትተ አዲስ ኮንትራት ለመቀበል ተቃርበዋል። ከቶማስ ፓርቲ እና ትሮሳርድ ጋር በኮንትራት ጉዳይ ንግግሮች እየተካሄዱ መሆኑን ራያን ቴለር ዘግቦታል። ቤንጃሚን ሲስኮን የተመለከተ መረጃ ላጋራቸው። ቤንጃሚን ሲስኮ እንደሚታወቀው ከአርሰናል ጋር በግል ጥቅማ ጥቅም ተስማምቷል። ነገር ግን አሁንም ቢሆን አርቢ ሌቪዚንግ እና አርሰናሎች የሚያደርጉት ድርድር ይጠበቃል። በተጫዋቹ ዝውውር ጉዳይ ጋር በተያያዘ የሰሜን ለንደኑ ክለብ አሁንም ቢሆን ድርድሮችን እያደረገ ይገኛል በግል ጉዳይ ቤንጃሚን ሶኮ ወደ አርሰያል ለመዘዋወር ፍቃዱን ሰጥቷል። እስከ ሀያ አምስት እስከ ሀያ ዘጠኝ የሚያቆየውን ኮንትራት የአምስት ዓመት ኮንትራት ለመፈረምም ተጫዋቹ ፍቃዱን ሰጥቷል። ነገር ግን እስካሁን ድረስ በአርቢ ሌቪዚንግ እና በአርሰያል በኩል የተደረገው ድርድር አርሰያሎችም ይፌው የሆነ የመጀመሪያ ጥያቄ ለተጫዋቹ አላቀረቡ በቀጣይ ቀናት ግን የተጫዋቹ ነው የዝውውር የመጀመሪያ የይፋዊ ጥያቄ ከማቅረባቸው በፊት የቪክተር ጆከሬስ ዝውውርም እንደሚያጠኑት የሚያመላክቱ መረጃዎች ሲዘገቡ ነበረ። ከአርሴናል ዝውውር ጉዳይ ጋር በተያያዘ ዴቪድ ወርስተን ያወጣው መረጃ አለ። እሱን መረጃ እንመልከት። ዴቪድ ወርስተን እንደዘገበው መረጃ መሰረት አርሴናል በአዲስ አጥቂ ላይ እያተኮረ ነው። ሸሽኮም ይሁን ጆከሬስ፣ እንዲሁም በጥሩ ሁኔታ በግራ በኩል ከፍተኛ ጥራት ያለው ሁለገብ ተጫዋች ይፈልጋል በቀኝ በኩል ለሳካ መተክ ይፈልጋል። ለዚህም ነው ሚሞቦ ኢላማ አድርገው የነበረውም ሲል ዴቪድ ኦርስተን ዘግቦታል። በመሀል ሜዳ የፓርቲ የውል ማደስ ወይም መልቀቅ አለባቸው። እናም እሱን ከሄደ እሱን መተካት ይኖርባቸዋል። የመሃል ተከላካይ ይፈልጋሉ። ወደ ሁሲን ገብተው ነበረ፣ ነገር ግን እሱን ለማግኘት አልቻሉም። ስለዚህም ይህንን ቦታ በሌላ አማራጭ ይመለከቱታል ሲል ዴቪድ ኦርስተን ዘግቦታል። በተከላካይ በኩል ላይ አርሰናሎች አሁን ቢሆን ለጋብሪኤል ማጋለሽ እና ለዊልያም ሳሌቢያ ተተኪ የሚሆን ተጫዋች በክረምት የዝውውር መስኮት ሊያስፈርም ይችላሉ። ነገር ግን ቅድሚያ የሚሰጡት የአጥቂ መስመር ላይ ያሉ ተጫዋቾችን ነው። አርሰናሎች መጨረስ የሚፈልጉት የቪክተር ጆከሬስ እና የቤንጃሚን ሶኮ ዝውውር አሁንም ቢሆን በአርሰናል በኩል በአጥቂ መስመሩ ላይ ከሚከታተሏቸው የስም ዝርዝሮች ውስጥ ተጠቃሽ ያደርጋቸዋል። ወደ ክንፈት ስናልፍ ሮድሪጎን የተመለከተ መረጃ ኤስፒ እናወጣውን መረጃ ላጋራችሁ። ሮድሪጎን በክረምት የዝውውር መስኮት ሳንቲያጎ በርና መሆን ይለቃል ተብሎ ይጠበቃል። እስካሁን ድረስ ከተጫዋቹ በሪያል ማድሪድ ቤት ያለው ቆይታ ግልጽ አይደለም። በዣቪ አሎንሶ ስር ለመሰልጠን ተጫዋቹ ይፈልጋል። ነገር ግን እስካሁን ድረስ አዲስ የወጣ መረጃ የለም። ተጫዋቹን ተካተቱ አርሴናል ለተጫዋቹ ዝውውር እስከ ሰባ ሚሊዮን ዩሮ ድረስ እያዘጋጁ መሆናቸውን የሚያመላክት ዘገባዎች በዚህ ሳምንት ሲዘገቡ ነበረ። ሪያል ማድሪዶች ተጫዋቹ ላይ የገንዘብ መጠን ለጥፈውበት ነበር። መቶ ሚሊዮን ዩሮ ከተጫዋቹ ዝውውር ይፈልጋሉ። ቼልሲዎች ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች ውስጥ ተጠቃሽ ያደርጋቸዋል። አሁን ላይ ግን አርሰናሎች ከየትኛውም ክለብ በተሻለ ተጫዋቹን ለማዘዋወር ከተጫዋቹ ወኪሎች ጋር ፎርማል የሆነ ንግግሮችን ካደረጉ ክለቦች ውስጥ አርሴናል ተጠቃሽ ያደርጋቸዋል የሰሜን ለንደኑ ክለብ አርሴናል አሁንም ቢሆን በክንፍ መስመር ላይ ጥራት ያላቸው ተጫዋቾችን እየተከታተለ መሆኑን የሚያመላክት መረጃዎች ሲወጡ ነበረ ፋብሪዞ ሮማኖም በዚህ ሳምንት ከተጫዋች ዝውውር ጉዳይ ላይ ካጋራው መረጃ መሰረት ኒኮ ዊሊያምስ እና ሮድሪጎን አርሴናሎች ማስፈረም እንደሚፈልጉ ተዘግቧል ኒኮ ዊሊያምስን ግን አርሴናሎች ለማስፈረብ አንደኛ አደጋች ያደረገባቸው ምክንያት ተጫዋቹ ሳምንታዊ ደግሞ እስከ ሶስት መቶ ሺ ፓውንድ ድረስ ይፈልጋል። አርሴናል ለተጫዋቹ ሶስት መቶ ሺ ፓውንድ ይከፍላሉ ተብሎ አይጠበቅም። ፋብሪዞ ሮማኖ ስለ ቤንጃሚን ሲስኮ ያጋራው መረጃ ላገራቸው አርሰናል ትኩረቱ በቤንጃሚን ሲስኮ ላይ ነው። ስለ ሲስኮ እየተወያየ ይገኛል፣ ውይይቱንም እያጠናከረ ይገኛል። በዝውውር ውስጥ ያለው ሌላኛው ስም ቪክተር ጆከሬስ ነው። ነገር ግን በአሁኑ ጊዜ በሱ በኩል ያለው ሁኔታ ምንም እያደገ አይደለም ሲል ጠቅሷል። በአጥቂ መስመር ላይ ሁለት ተጫዋቾችን የሰሜን ለንደኑ ክለብ እየተከታተለ ይገኛል። ምንም እንኳን ከፍተኛ እድገት ያሳየው የቤንጃሚን ሲስኮ ዝውውር እንደሆነ ከፋብሪዞ ዝውውር ዘገባ ለመረዳት እንችላለን። ፋብሪ ዞርማኖ አሁንም አንድ አዲስ መረጃ ከአርሴናል ዝውውር ጉዳይ ጋር በተገናኘ በማህበራዊ ሚዲያ ያጋራው መረጃ እንመልከት። በአርሴናል ዝርዝር ውስጥ ያለው ሌላኛው አጥቂ ቪክተር ጆከሬስ ነው፣ ነገር ግን በአሁኑ ሰዓት ምንም አይነት አዲስ ነገር የለም። አርሴናል ትኩረትን ቤንጃሚን ሲስኮ ላይ በማሳረፍ ላይ ነው፣ እናም ንግግሮችን ጥሩ ደረጃ ላይ ይገኛሉ። ጆከሬስ ለማስፈረም አርሴናል ይፋዊ ጥያቄ አላቀረበም፣ እናም ሌላ አይነት ስምምነት የለም ሲል ፋብሪ ዞርማኖ ገልጿል። ሌላኛው የምንመለከተው በወሩ መጨረሻ ላይ ከአርሴናል የሚለቀው ናታን በትለር ኦይ ለማስፈረም ቤልጅየሚያዊና ስዊዘርላንድ ጨምሮ በርካታ የእንግሊዝ ክለቦች የውጪውን ክለብ ጥያቄ አቅርበዋል። ተጫዋቹ ከእንግሊዙ የውጭ ተጫዋቹ ከእንግሊዝ ውጭ የመሄድ ፍላጎት አለው እናም አርሴናል የወደፊት ሽያጩን እንደ ካሳ ውል ለመቀበል ፈቃደኛ መሆናቸውን ተዘግቧል። ከኮንትራት ጉዳይ ጋር በተገናኘ ትሮሳርድን የተመለከተ መረጃ፣ ትሮሳርድ በአርሳ ቤት የሚያቆየውን ኮንትራት ለማራዘም እየተደረገ ያለው ድርድር በጥሩ ሁኔታ ቀጥሏል። ትሮሳርድ ለማስፈረም ከሳውዲ አረቢያ ክለቦች ፍላጎት ቢኖሩም እስካሁን ድረስ የቀረበ የዝውውር ጥያቄ የለም። የ30 ዓመቱ ቤልጅማዊ አጥቂ ቅድሚያ የሚሰጠው ከመድፈኞቹ ጋር መቆየት እንደሆነ ሪያን ቴለር ዘግቦታል። ከኮንትራት ጉዳይ ጋር በተያያዘ ገብርኤል ማርሴሊ እስካሁን ድረስ አዲስ ኮንትራት አልፈረመም። በክረምት ታዲያ ተጫዋቹን አርሴናሎች ለመሸጥ ይፈልጋሉ። ኤስሲ ሚላኖችም በተጫዋቹ ላይ ፍላጎት ካሳዩ ክለቦች ውስጥ ተጠቃሽ ያደርጋቸዋል። አርሴናል ለሸሽኮ ይፋዊ ጥያቄ በሚቀጥለው ሳምንታቶች ውስጥ ያቀርባሉ ሲል ፒቲት ጎልድ ዘግቧል። ፒቲት ጎልድ እንደሚታወቀው በጣም ታማኝነቱ ዝቅተኛ ነው። በተደጋጋሚ ጊዜ ከአርሴናል ዝውውር ጉዳይ ጋር ያጋራው መረጃ ምንም ረብ እንዳለው ተመልክተናል። ስለዚህ አስያሎች በቀጣይ አዲስ የሆነ ይፋዊ ጥያቄ ያቀርባሉ የሚል መረጃዎችን አውጥቷል። ነገር ግን እኔ ታማኝነቱ ብዙም ይህን ያህልም አላመንኩትም። ፋብሪዞ ሮማኖ ነው ግን ከሸሽኮ ዝውውር ጉዳይ ጋር በተገናኘ በቀጣይ ሳምንታቶች ውስጥ አዲስ የዝውውር ነገር የምንሰማ ከሆነ የሸሽኮ ዝውውር ይሆናል ሲል ከሲያል ዝውውር ጉዳይ ጋር አጋርቷል። የአርሰናል ፍላጎት አሁንም ቀጥሏል። መድፈኞቹ የጁቬንቱስ ይልዲዝን ለማስፈረም ከፍተኛ ፍላጎት እንዳላቸው ኒኮስ ኒኮላስ ሺራ ዘግቦታል። በክንፍ መስመር ላይ የጁቬንቱስን ድንቅ ወጣት ተጫዋች አርሰናሎች ማስፈረም እንደሚፈልጉ ደግሞ ኒኮላስ ሺራ ካጋራው መረጃ ለመረዳት እንችላለን። ቤንጃሚን ሲስኮ በቅርብ ሳምንታቶች ውስጥ ሂሩሱን እንደሚባል ፋብሪዞር ማሎ በትዊተር ገጹ ላይ ካጋራው መረጃ ለመረዳት እንችላለን። በአርሰናል እና በሶሴዳድ መካከል ሕጋዊ የሆኑ የሰደድ ልውውጦች ተደርገዋል እና ማርቲ ዙቤንዲ ወደ አርሰናል የሚያደርገው ዝውውር ተጠናቋል። አሁን የሚቀረው የሕክምና ምርመራ ማድረግና ዝውውሩ ይፋ ማድረጉን ሃንድ ኦፍ ኦዚል አጋርቶታል። አርሰናል በክረምት የማርቲን ዙቤድን ዝውውር ቀድሞ ዝውውር ከመከፈቱ በፊት እንደሚጨርስም ይጠበቃል። በክንፍ መስመር ላይ የሮድሪጎን ጉዳይ እየተከታተሉ ይገኛሉ። ከዛም በዘለለ የኒኮ ዊሊያምስን ጉዳይም ከአትሌቲኮ ቢልባው ለማስፈረም አርሰናሎች እየተንቀሳቀሱ ይገኛሉ። ይልዲዝን ከጁቬንቱስ አርሰናሎች በክንፍ መስመር ላይ ካካተቷቸው ተጫዋቾች ውስጥ ተጠቃሽ ያደርጋቸዋል። በአጥቂ መስመር ላይ የቤንጃሚን ሲስኮ ጉዳይ ወደ ላቀ ደረጃ ድርድሮች መድረሳቸውን የሚያመላከቱ መረጃዎች ሲወጡ ነበረ ከኮንትራት ጉዳይ ጋር የተያዘ ደረጃ ሊጨምርላቸው ቶማስ ፓርቲ እስካሁን ድረስ ፓርሲያል ቤት የሚያቆየውን አዲስ ኮንትራት አልተፈራረመም። በቀጣይ ከኮንትራቱ ጋር በተገናኘ ፓርሲያል በኩል እና በቶማስ ፓርቲ ወኪሎች ጋር ከፍተኛ የሆነ ድርድር ይደረጋል። የደመወዙን ሁኔታ መቀነስ የሚችል ከሆነ በቀጣይ ቶማስ ፓርቲ ፓርሲያል ቤት የመሀል መስመሩን ለማጠናከር እንደሚቀጥል ይጠበቃል። የዊሊያም ሳሊባ እና የቡካዮ ሳካ ኮንትራት ጉዳይን እንመልከት። ቡካዮ ሳካ እና ዊሊያም ሳሌባ አሁንም ቢሆን ባርሰናል ቤት የሚያቆያቸውን አዲስ ኮንትራት ቀርቦላቸዋል። ተጫዋቾቹም ሁለቱም ተጫዋቾች ባርሰናል ቤት መቆየት ስለሚፈልጉ የቀረበላቸውን አዲስ ኮንትራት ይፈራረማሉ ተብሎ ይጠበቃል። ዊሊያም ሳሊባን በተመለከተ ሪያል ማድሪዶች በክረምት መስኮት ለማስፈረም ከፍተኛ ጥረቶችን አድርጓል። ከኤሜሬትስ ለማስኮብለም ከፍተኛ ስራዎች ቢሰሩም ነገር ግን አርሴናሎች ተጫዋቹን በክለቡ እንደሚያቆዩት እና ከፍተኛ ሳምንታዊ ደሞዝ የሚያስከፍለውን አዲስ ኮንትራት በቀጣይ እንደሚፈራረም የቢቢሲ ጋዜጠኛው ሳቢ ወክቤል ዘገባ ለመረዳት እንችላለን። በክፍ መስመር ላይ ቡካዮ ሳካም አዲስ ውሉን የሚያድስ ከሆነ በአርሴናል ቤት ከፍተኛ ደግሞስ ተከፋይ እንደሚሆንም ይጠበቃል። ራፋኤል ሊዮን የተመለከተ መረጃ ላጋራችሁ። ራፋኤል ሊዮ ክለቡን መልቀቅ እንደሚፈልግ ለኤሲ ሚላን አሳውቃ ክለቡም ለ25 ዓመቱ ተጫዋች በትንሹ 60 ሚሊዮን ፓውንድ እንደሚፈልግም ተዘግቧል። የተጫዋቹ ስም ከአርሰናል ጋር መያያዙን ተከትሎ እንዲሁም እንደ ዘገባዎቹ ከሆነ ኤሲ ሚላን በማርቸን ያላቸው ፍላጎት እውነተኛ ከሆነ ይህ ዝውውር የመከሰት እድል እንደሚኖርም ተዘግቧል። ከመሐመድ ኩዱስ ጋር የተገናኘ መረጃ አይደለም ብላ አጋራችሁ። በክፍል መስመር ላይ አርሰናል በጣም ከተለያዩ ተጫዋቾች ጋር ስሙ እየተገናኘ እንደሆነ ይታወቃል መሀመድ ኩዱስን አርሰናል ለማስፈረም ለረጅም ጊዜ ሲከታተሉት እንደነበረ ይታወቃል ለዌስትሃሞች ቅርብ የሆኑ ሚዲያዎች ይዞት በወጡት መረጃ መሰረት አርሰናሎች መሀመድ ኩዱስን ለማስፈረም ከፍተኛ ፍላጎት ማሳየታቸውን ተዘግቧል ምንም እንኳን ቼሶዎች ለተጫዋቹ እስከ 50 ሚሊዮን ፓውንድ የመጀመሪያ ጥያቄ አቅርበው በዌስትሃሞች ውድቅ ተደርጎባቸዋል ከተጫዋቹ እስካሁን ድረስ ዌስትሃሞች ምን ያህል ገንዘብ እንደሚፈልጉ በተጫዋቹ ላይ አልተለጠፉ አልለጠፉበትም የአርሰናሎች ግን ተጫዋቹን ያደርቁታል በክረምት ከሚከታተሏቸው ተጫዋቾች ስም ዝርዝር ውስጥ እንደሚካተት ይጠበቃል። ገብርኤል ማርተሊ ከአርሰናል ሊለቀ የሚችልበት እድል አሁን ላይ እየሰፋ እየመጣ መሆኑን የሚያመላክት መረጃዎችን ስመለከት ነበረ። ኤሲ ሚላኖች ለተጫዋቹ ፍላጎት ካሳዩ ክለቦች ውስጥ ተጠቃሽ አድርጓቸዋል። በአርሰናል ቤት ይሄላቸው መጣት መረጃ ይህንን ይመስላል። በሌላ ቢሮ ውስጥ ክንገረመካ ጊዜ